አረ አረ ቀስ በይ፣ ጨጨብሳ እንደዛ አይበላም። አህ እንዳያንቀሽ እሺ፣ ቀስ በይ። አረ አኩ ነጭ ነው ልብስሽም ምን እንዳይበላሽ። ወላ ማውስ ትገሮማ? አህ ትገሮማ ነው እንጀራ መቆጥረውን እንኳን አልቆጠርኩትም። ሲጀምር ምንድነው ያሁን እንጀራ። ታውቃታለህ ስትላት እኮ ሂዳ የሆነ ቦታ ትደርሳለች። እዚሁ ፍ ብሎ አሁን የሆነ ክፍል አገር አይገባም። ስስ እኮ እንጀሮ ምንም እኮ ነብስ የለውም? እንደዚህ ቆርሽ ሁለት የምጎርሰው እንጀራ ነው እንጀራ የምትለው? ምንም ስለሌለ ልጅ ጀለ ብርም ብር እንዴት በሰ እንዴት ሰው ብዝጭ ብር ማለት ትሆናለች አሁን አንድ ወር ሙሉ በስምንት ይኖራል እስኪ ይኖራል ግን በባዶ ኪሱ ለራሱ እያከ ከመቶ እኔ ሲርበይ በራበይ ምግብ ባስፈለግኝ ሰዓት ላይ የሆነ ነገር የማያደርግልኝ ከሆነ ቁርስ አንድ ጊዜ ብቻ ነው መበላት ያለበት። ከእንደገና ምሳ ከእንደገና ተቆጥሮ፣ ግን እስከ ስንት ሰዓት ሙሉ አምሽተህ ደግሞ ራ በላሽ አይባልም። ይህ እኮ የሆነ ሰው ሲያልፍ እንደዚህ የሚያጎርስህ ነው። ባዶ እቃ ይዘህ መጥተህ ደግሞ ዛሬ ሙሉ ጨጨብሳ ነው በቴካዌቃ ቦቅ አለ። ይቺ ለማን ትሆናለች? እናውንም ልክጂ ነው። ሰላም ሰላም ሰላም፣ ውድ የአራዳ ታይምስ ቤተሰቦቻችን እንደምን እስከዚህ ሰዓት ቆያችን እያልኩ ዛሬ ደግሞ በአዲስ ታሪክ ተመልሻለሁ። አንድ ባልደረቤ ከዚህ በፊት በስራ አጋጣሚ የሚያቀኝ ባልደረቤ የእኔን እገዛ ፈልጎ፣ የሚዲያን እገዛ፣ የእናንተን የወዳጆችን እገዛ ፈልጎ ትንሽ ዊርድ የሆነ ሀሳብ አለኝ ብሎ ደውሎልኝ ነበር ያው ልኮልኛል ና እስቲ ሀሳቡን አብረን እንስማው። እንዴት ናችሁ? ሰላም ናችሁ? ሀብትሽ እባላለሁ የሆነ ኬዝ ላማክር ነበር ብራዘር። እና ምን መሰለ እኔ የጋራዥ ሰራተኛ ነኝ፣ እና አንድ የሆነች ግጠብሼ መከራዬን ያየሁት ምን መሰለ ያው በሳምንት ነው ቻፓው የሚለቀቀው እሷ በቃ ቅዳሜ ቅዳሜ ከጀለሷ ጋር ትመጣለች። እኔ ኮ የጀለሷም አይደለም የሚገረመኝ፣ ግን እሷ ፈዋ ላይ ያላት እረ በስማ እኔ ለአላማ ነው። አላማ ማለት ያው በሚለው ሆነ እኔም ሰርቼ እሷንም ቀይሬ የሆነ ነገር ሆነን የሚል ነበር። ግን እሷ ቡሌ ላይ ያላት ሬ ቅቅሉን ይወል ትቀጠቅጠዋለች። አንድ ቅቅል ጨርሳ ሙዝ ኪሎ ለምትጣርጋ፣ ይሄ ማንም አያምንም፣ ግን ሙዝ ኪሎ ለምትጣርጋ እዛ እኔ ምንድን ነው ምናምን ብዬ ትንሽ ቆይተን ደግሞ የሆነችው ረድ ምናምን እንበልናት እና አንዱ ጋ ደግሞ እንግባ ብላ በየአይነቷን ግጥም አድርጋ፣ ይሄማ ሆዷ ውስጥ የሆነ ነገር አለ። በቃ እና ምን ይሻላል ብዬ እንዳማክርሽ የምፈልገው ነገር ጀለስ፣ ምንድነው መፍትሄው? ሆዷን አልቻልኩትም። እሺ አባቴ። እንግዲህ ተመልካቾቻችን እንደሰማችሁት ሀብታሙ ው የጋራጅ ሰራተኛ ነው። እና በጋራጅ ሰራተኝነት ቅዳሜ ቅዳሜ የሚከፈለውን ደሞዝ እያስጠፋችበት በንብለው ምግብ ምግብ ብቻ እያለች እየጨረሰች ነው። እኔ ምግቡ ጉዳይ አይደለም እንደተናገረው። ግን እኔ ቺ ልጅነት ትወደኛለች ወይ ሌላ ፍቅረኛ አላት ወይ ጊዜ አሰጠኝም ከምግብ ውጪ በቃ አብረን እንጮት ራሱ ጊዜ እናሳልፍ ወክ እናርግ ራሱ ደስ አይለትም። በቃ ሳገኛት እንድጋብዛት ብቻ ነው የምፈልገው የሚል ነውና፣ በጣም የማይጠበቅ በሴት ልጅ ደረጃ እንደዚህ የማልጠብቀው ነገር ነው የሰማሁት። በሆድ ሴት እኛ ው የምናውቀው ብዙ ሴቶች በሌላ ነገር ሊሆን ይችላል፣ ግን ልጅቷ ልጅቷን ዛሬ ቀጥሬያታለሁ ከከሳት አሁን ወደ እሷ ላየት ነው። እንግዲህ ፕሮግራማችን ፈጽሞ እስከሚያልቅ ድረስ አብራችሁ እንድቆዩ ይጋበዝኩኝ። የአፍታሙ ጥርጣሬ እውነት ይሆናል አይሆንም የሚለውን ነገር አብረን የምናየው ጉዳይ ይሆናል። ሸርቆይ ፖስት እየመጣች ነው። እንደደረሰች ነግራኛለች። ያው ዝናብ ስለሆነ መጠጋትም ካለብኝ መኪና እንድጠጋላት። እስቲ ልደውላትና እሷ ከመጣች በኋላ አውርተን ምን አይነት ጉዳይ እንደሆነ እውነት ስለ አፍታሙ ለማውራት ሞክራለሁ። ተወዳለች አትወደው የሚለውን ነገር ለአፍታሙ ለመንገድ ዝግጁ ነኝ። ቢኮዝ ጭንቀት ላይ ነው ልጁ። ሊያገባት የሚያስበው ፍቅረኛው ናት እና ሁሌ ደግሞ ደሞዙን እየተቀበለች በምግብ ነው የምታጠፋበት ግራም ገብቶታል። እና እስቲ መጠጋትም ካለብኝ ይጠጋላችኋለሁ። እስቲ አብራችሁኝ ትቆያላችሁ። እየደወልኩላት ነው። ሄሎ ሄሎ፣ ወይ እኔ እናት እንዴ ነሽ? ሄሎ አሎ ልጅ እንዴት ነሽ? እህ ዝናብ ይቅርታ ምን ጋር ነሽ አንቺ እኔ ፓርኪንግ ጋር ቁሚያለው ያለው? እዛ አካባቢ ነኝ በጣም እየዘነበ ነው በጣም ነው የሚበርደው እኮ እሺ ልምጣልሽ ወይ? አይ እዛው ወደ ፓርኪንጉ አሁን ከግቢ እንደገባሽ ፊት ለፊት ያለው ሲልቨር ከረር መኪና እኔ ነው። እንግዲህ ተመልካቾቻችን እየመጣች ነው በደንብ ለማውራት ለማማከር እሷን ው ሪላክስ አድርጌ ስለ አፍታሙም ለመጠየቅ ሞክራል ው ፒክ ላደርጋት ነበር እየደረስኩ ነው በላኛ እንዴት ነሽ ሰላም እንዴት ነሽ ሰላም ነው አለሁልሽ። ደግሞ በጣም ቆንጅዬ ልጅ ነሽ ወይ ቆንጂ ና። በኢየሱስ ስም እውነትም። ብርዱ ግን በጣም ነው የሚበርደው። አዎ፣ ዝናቡ በጣም ከባድ ነበር። እንዴት ነሽ? አለሁ ነነ እግዚአብሔር ይመስገን። ሰላም ነው። አለሁ አለሁልሽ። ያው ዝናብ ስለሆነ እኔም እንደረብረ ባህርጌ ነው ያገኘውሽ። ኧረ በጣም ከባድ ነው። አለሁልሽ ዝና ይሆነ ባዶ ነው ያናስ ሀ አንድ ነገር የቀመስኩት ነገር የለም። ከቤት ነው ደግሞ ቶሎ እንገናኛለን ብዬ መንገድ ላይ ዝናቡ ስንት ሰዓት እንዳስቆመኝ። አዎ አዎ፣ ዝናብ ሲሆን አንዳንዴ ታክሲም ችግር ነው ምንም ነገር የለም። ምንም እስቲ አልያዝኩም፣ ምንም ነገር በእናትሽ እናውራ እና ችግር የለውም። እንትን እልሻለሁ፣ ምሳም ስለያዝኩኝ ቴካዊ አድርጌ ስለያዝኩኝ እናውራ እና ትንሽ እንበላለን ገና። እሺ ዳይ ትባላለሁ። እሺ ቤዛ ቤዛ። ኦኬ ደስ የሚል ስም ነው። አዎ እሱማ ደስ ይላል። ግን እየራበኝ ነው። እንዴት ነው የምንቆየው? ማለት አይ ስልሽ እናውራ እና ያው ስራም ለመፈለግ አይመጣሽ ነው። ስማ ግን ያው እና እኔ ነኝ በስልክም ያወሮሽን ምንድነው? አይ እንበላለ ኢትስ ኦኬ። አስጨነቅሽኝ እኮ ይቅርታ። ደሞ በጣም ቆንጆዬ ልጅ ነሽ። አሰግናለሁ ባላለሽ እንዴ። አይ የምንባል አይሽ እድል ሊኖረኝ ይችላል ማለት ነው። ኧረ እባክህ እሺ። ለማንኛውም አይ ደስ የምትል ልጅ ነሽ ግን በእውነት ወደድኩሽ። እንዳየሁሽ ነው የወደድኩሽ። ምን ነው ቡና ምናምን አልጠጣሽም? ኧረ በእናትህ ቡና ነው። እሺ፣ ለማንኛውም አሁን ወደ ጉዳያችን እንግባና ሼልፍ ላይ ነው ያገኙልሽ ስራና እንዴት ነው ሼልፍ ላይ ጎበዝ ነሽ? ከስተመር መያዝ ሰው መግባባት ምናምን ላይ ችግር የለብኝም። ግን ማለት እኔ ከስራው በፊት ማረ አረ የሆነ ነገር እንብላ በናትሽ። ምን ሆነ ነው? እሺ፣ ምግብ እንበላለን። እኔ እናት መጀመሪያ እናውራ እና እንዴት ነሽ? ሸልፍ ላይ ምናምን ያለች ነገር ምስራ ችግር የለ ምሰራለሁ። ግን አለ እኮ ማለት ስለ ስራ ስታወራም ስሰራም እየበላክ ሲሆን ነው ደስ። እንበላለን፣ እንበላለን። እሺ፣ ምግብ ቴካቦ ያድርግ ያለው ብዬሻለሁ። አትጨነቂ። እሺ እሺ። አይ በጣም ደስ የሚል ስም ነው። እና እንዴት ነሽ? በናትሽ ትንሽ ብንግባባ ብናውራ ደስ ይለኛል።

ማለት ፍርፍር ምናምን ነበር የበላሁት። ከትንሽ አረ፣ ፍርፍር ዳልኩኝና ምስር ወጥ ነበር ቤት ውስጥ። ምስር በሁለት ዳቦ በላው። በቃ ከዛ መንገድ ላይ ሳምቡሳ ምናምን ነበር፣ ሳምቡሳ በላው በቃ። ሌላ ምንም ያልቀመስኩት። ኦኬ። ታዲያ ሁለት ዳቦ ፍርፍሩ ምናምን ጀስት እንደ ምግብነት አይቆጠርም። ነው ምንድነው ሁለት ዳቦ ፍርፍር የምትለው? አንድ እንጀራ እኮ ነው ያፈረፈርኩት። ሶስት ምናምን ጠቅል ያፈረፈርኩ አንድ እንጀራ ፈረፈርኩኝ፣ በሁለት ዳቦ በለዋት በኢየሱስ ምስርም ምስር ወጥ ነበረ እንደዚሁ። አንድ እንጀራ እና ሁለት ዳቦ፣ ትንሽ ግማሽ ብቻ ጨመሬበታለሁ። እንዴ ቤዛ ይቅርታ አድርጌ ሌላ ስሪሽ ከነጋ ኮልሞስት ወደ ሶስት እንጀራ ወደ አራት ዳቦ ምናምን ይጠጋ በልተሻል ማለት ነው። ያንተ ደግሞ ምንድ ነው? እንጀራ መቆጥረውን እንኳን አልቆጠርኩትም ሲጀምር። ምንድ ነው አሁን እንጀራ ታውቃታለን ስትላት እኮ ሄዳ የሆነ ቦታ ትደርሳለች። እዚሁ ኝፍ ብሎ አሁን የሆነ ክፍለ ሀገር አይገባም። ስስነው እኮ እንጀራ ምንም እኮ ነብስ የለውም። እንደዚህ ቆርሽ ሁለት የሚጎርሰውን እንጀራ ነው እንጀራ የምትለው ምንም ስለሌለ እጅ ላይ ብር ስለሌለ ምናምን ያዝኩት ነገር ቤቱም ምንም ስለሌለ ነው እንጂ እንዴት ነች እንቀምሽ? ያረበች ነው እንጀራ በየሱስ ስም። እሺ ይህኑ አሁን ወደ ጉዳዩ ብንገባ ደስ ይለኛል። ስልሽ ስራ ብዬን የጠሮች ልክ ነች። ግን ደግሞ ስለእኔና ስለአንቺ ብናወራ ስልሽ፣ ስለአንቺን በደንብ ባወራ ፍቅረኛ የለኝም ብለሽኛል። ና በቃ የሆነ በደንብ ብንግባባ ደስ ይለኛል ሆነ ወድጄሻለሁ በጣም ይቅርታ ግን የሆነ ደስ ብለሽኛል የሆነ ነገርሽ ደስ ይላል አመሰግናለሁ ግን እንደዚህ ነው አሁን ያለሽበት ነገር ፍቅረኛ ፍቅር ማቆይ ለፍቅር መስፈርትሽ ምንድን ነው እሺ መጀመሪያ ለፍቅር መስፈርቴ ምግብ እኔ ሳልበላ ምንም እኔ ፍቅር ምንም ነው የማይገባኝ የምን ፍቅር ነው ፍቅር በባዶ ወዳለ እንዴ እንዴ ምን ነው ያለ ምግብ የሚቆመው ያለምንም ነገር ሊቆም የሚችለው ነፍስ የሌላ ታሸንጉልታ ላይ ልብስ ተሰቅሎበት ምናምን የሚሸጥበት እሱ ብቻ ነው። የሰው ልጅ ከሆን መብላት ግድ ነው በቃ፣ መጠጣት መብላት ግዴታ ነው በቃ። ይሄ እርል የሆነ ነገር ነው የማይደበቅ። ግን አንዳንድ ሰዎች አጉል ሲደረደሩ እኔ ምግብ አይመችኝም የሆነ ስት ምንም አይመችኝም በቃ፣ የአይነት ወሬ በቃ። ከተገናኘው ከማንም ሰው ጋር ይሁን በቃ፣ እኔ መብላት ምግብ ነው የሚያስደስተኝ። ካበላኝ ካጠጣኝ፣ ኧረ ምንም ችግር የለው ፍቅረኛ ሊሆን ይችላል። ሲጀመር ነገርኩ እኮ ማ ከማንም ጋር ልተዋወቅ ከምንም ጋር እኔ እስከ በላው እስከ ጠጣው ድረስ ከዛ ሰው የሚያርቀኝ ነገር ምንም ምንም አይነት ነገር የለ አይኖርም። ግን በባዶ ኪሱ ለራሱ እያከ ከመቶ እኔ ሲርበይ በራበይ ምግብ ባስፈልገው ግን ሰዓት ላይ የሆነ ነገር ማያረግልኝ ከሆነ ቁርስ አንድ ጊዜ ብቻ ነው መበላት ያለበት። ከእንደገና ምሳ ከእንደገና ተቆጥሮ ግን እስከ ስንት ሰዓት ሙሉ አምሽተህ ደግሞ እራት አረብናት ግን ይቅርታ በኢየሱስ በጣም ግራ እየገባ ይመጣ። ይሄ ቅጠት ነው እንደ እኔ ሰዓት ጠብቆ መብላት አይመቸኝም። ይሄ አሁን ነጋ ቁርስ እንብላ ከዛ ደግሞ ጠብቀን ሰባት ሰዓት ስምንት ሰዓት ሰባት ሰዓት ላይ ምናምን ምሳ ገና ጠብቅ እስከ ማታ እስከ ማታ አስበሃል፣ ገና እራት በልቼ ሄድግ እንደ ሀገር ምስልሽ ኦልሞስት ያው ከራበሽ መብላቶች ልክ ኮነች ግን ቁርስ፣ ምሳ፣ ራት ተብሎ የተቀመጠልን ነው የስራ ሰዓት ግዴታ መሆን የለበትም ነው ግዴታ መሆን አለበት ባ አይደለም፣ ማለት በቃ እንደት ብዬ ልንገርህ፣ ግዴታ ምሳ ቁርስ ስለበላህ ምሳ ጠብቀህ መብላት የለብህም፣ ግዴታ እራት ጠብቀህ መብላት መሆን የለበትም። በቃ ስትኖር መብላት ባለብህ ሰዓት ላይ መብላት ነው፣ በየትኛውም ሰዓት ቢሆን። ምግብ ወሳኝ ነገር ነው፣ በቃ መብላት አለብህ። እኔ ምኮ በላለሁ። ልክ እኮ ነች ግን ቁርስ ከተበላ ምሳ ተበልቶ እራት ምን ችግር አለው ነው ወይ ደግሞ ማያጠቅብሽ ከሆነ እኮ አንዴ በስነ ስርዓት መብላት ነው። እሺ ነው ይትሶኬሽ ግን ፍቅር መስፈርት ብዬሽ ምግብ አነሳሽ ብኝና ምግብና ፍቅር ምን ያገናኘዋል ቤዛ? እንዴት ነው የማይገናኙ እንዴ በባዶ ድኔ ከሱ ጋር ምንድ ያለብኝና ነው ምዝሙ ወዘዘ ነው ማር የኔ ፍቅር ምናምን ምናምን ሲለኝ አሮዛኔ ድምጹ ራሱ ነው የሚያቅለሸልሸኝ። አኔ ስበላ ብቻ ነው በቃ ደስ ብሎኝ ማናገረው ማንንም ሰው የኔ ፍቅር ምናምን ካለኝ ወይ አባቴ ልለው ምችለው ስበላ ብቻ ነው እኔ እሱ እንደ ምንም አይገባኝም ስለዚህ እኔ አሁን ታዲያ እውነት ወድጅሽ ጓደኛሽኝ ብቅርብ እንዴት ነው ፍቅር ነው ልሰጥሽ የምችለው ምግብ ነው ልሰጥሽ የምችለው ፍቅር እንጀራ ይሆንልኛል ፍቅር ደቡ ይሆናል ንገረኝ እስኪ ስለዚህ ቁርስ ምን ሳይሆናል እኮ ምግብ እኮ እንዳለ እኮ ነው እንበላለን እኮ ግን በቃ ተበላን ድረስ እኮ ካንተ ጋር ነኝ አልኩህ እኮ እኮ ስለ ፍቅር ደግሞ ማሳለፍ አለብና ጊዜ ካልሰጠሽኝ ካልተዋደደ ይሄ ፍቅረኛ የሚያስፈልገው ነገር ወካል ካላደረግ ካልተዝናናሽ እንዴ አንቺ ምግብ ነው እንዴ ላዝናናሽ የሚችለው ስለዚህ የሆነ መዝናናት እኮ አለ መዝናናት አብሮ መዋል ቦታ ማየት ምና ምን ያስደስትሽም ማለት ነው ያስደስትኛል ግን እየሄድን ቢሆን ብንበላ ይሻለኛል በቃ በየትም ቦታ እየበላሽ ካልሆነ ምንም ጀስት ደስተኛ አይደለሽም? ነው። አረ ደስ አይለኝ። በእናትህ እንደ ዝም ብሎ ፀሐይ ማሞቄ አስፋልት ምናምን እንደ ምንድ አለብኝ እኔ፣ ለምን ደክማለሁ? እንደ የሆነ ቦታ ጸጥ ብዬ መቀመጥ እየቻልኩኝ እኔ በባዶ ሆዴ ምን አደረቀኝ? ኧረ በእናትህ እንደ እንደ ግን፣ አሁን በቃ እየሄድን ቢሆን ወክ እያደረግን ቢሆን አሁን በጣም እየራበኝ ነው። ሰጠኝ ስለኛ ያስከው ምግቡ ያቅርበው እንብላና እናውራ። እሺ እንበላለን ግን እንዴት ነው? እሺ አሁን እንደምትነግሪኝ፣ በጣም ጎበዝ የሚበላ የምትባል ሴት ልጅ ነሽ፣ ግን የሆነ ሰውነትሽ ምንድን ነው? ወዴት እየሄደ ነው? እናንተ ምን ተበላ? ምን ይበላል? ምንም እኮ የለም። ምንም ነገርኩ፣ ከአሁን ዛሬ ምንም እኮ የቀመስኩት ነገር የለም። በቃ ማለት ፍርፍር፣ ምስር ያልሽኙ? ምን አላት? ምን አላት? ምን አሁን እስኪ አንድ እንጀራ ተፈርፍራ አይቼ፣ አንድ እንጀራ በዳቦ ተበልቶ፣ አሁን እሱ ተበልቶ ይዋላል። ምስር ወጥሻ ያው እንደነገርኩ፣ አንድ እንጀራ ከምናምን ትንሽ የቁርጥ እንጀራ ጨመርኩበት፣ ዳቦ አደረኩበት እንጂ እሷ ቀምሽ ነው ያልኩት። ሳምቡሶቹ ምናምስ ምን ሳምቡሳ ሆኑ? ሁለት ሳምቡሳ ሆኖ ነው አንድ ብስኩት ነው የጨመርኩበት እሱ ራሱ። ኦኬ። እሺ፣ ለማንኛውም ከምግቡ እንጣይት። ኦኬ። እሺ ያው አመለካከትሽ ሊሆን ይችላል። አንዳንድ ሰው ሲናደድም ስልሽ ሲናደድ ምናምን ሳይሆን ሲጀመር ሰው ብዙ ሰው አሁን እኔ እንደዚህ ያበላልሽ ምናምን የሚለኝ ሰው አይመቸኝም እኮ ይቀርታ፣ እኔ ነው የምወደው። ግን ብዙ ሰው አትወፍሪም፣ በቃ አበላለሽ፣ እንዴት ነው ግን ምናምን የሚሉኝ ሰዎች አሉ። እንዴ እኔ አይመቸኝም፣ ምክንያቱም በቃ መብላት ስላለብኝ እየበላሁ ነው። ከፈለጉ እነሱ መብላት እኮ ይችላሉ። በቃ መብላት ካለባቸው ይብሉ እንጂ የእኔን አበላል ምን? አመለካከታቸው ትንሽ ነገር ቀምሽ እንዲወፍር እንዴት ይጠብቃሉ? እንዴ እኔ እንደ ቁርስ አራት እንጀራ ወይ አራት አምስት እንጀራ በልቻ? አይደለም፣ እንደ ነገርኩ አንድ እንጀራ ከግማሽ ወይ ዳቦ ብጨምርበት ነው ማለት። ትበያለሽ፣ ግን እንዴ አራት እንጀራ አምስት እንጀራ ብትፈልጊ ከተገኘ ለማይበለም ደግሞ፣ አሁን እንጀራ እንጀራ ነው። እንጀራ እኮ በፊት እኮ እናቃልን እናቶቻችን ሲጋግሩ ወፈር ያለ ነበር፣ እንጀራው ወፈር ያለ ነው። አንዱን በልታው በቃ ትውላለ፣ ችግር የለም ምሳ ጠብቀህ። አሁን እኮ ያ ያ ድሩ ድሩ የበላ ሰው ነው አሁን እንደዚህ እንትን የሚለው ምናምን። እኔ እንጃ ምን ማለት እንዳለብኝ አላቅም። እሺ ለማንኛውም ግን ስራ አላገናኝሽ ስልክሽን የሰጠኝ ልጅ ታውቂዋለሽ ሐብታሙ ሐብታሙ ስልሽ ስራ ስትፈልጊ ኮ ስራ እንዳገናኝሽ ወይ ደግሞ እኔን ያገናኘሽ ሀፍታሙ የሚባል ጋራጅ የሚሰራ ልጅ ነው። እና ጓደኛ ናት ስራ የላት ምናም ብሎ ነበር ስልክሽን የሰጠኝ እሱ ነው። እንደ እኔ እኮ ባለፈ ስራ ልፈልግ ብሄድኩበት ሳለ ያው ስልኬን የሰጠው ልጅ ለአንተም ሰጥቶ ምናምን ነበር ይመስለኝ። አይ አይደለም፣ እሱን አይገናኘን ና ሞስት ሀፍታሙ ጓደኛ ናት ብሎኛል። ግን አንቺ ደግሞ ፍቅረኛ የለኝም እኔ የለኝም እያልሽኝ ስለሆነ ግራ ገብቶኝ ነው። ምን አወቀኝ ማለት ፍቅረኛ የሆነ ማለት ነው ምንም የፍቅር ግንኙነት የላችሁም? ነው ማኖራለን። ማለት ማለት፣ ያው በቃ የሚሰጠኝ ነገር በቂ አይደለም። ምን መስራት አለብኝ ብዬ ነው ስራ እየፈለግኩ ያለሁት። ማለት ማለት፣ ምን እያደረገልሽ አይደለም? በደንብ ማለት በቃ፣ በሳምንት ሁለት ሺህ ብር ናት የሚቀበላት፣ በሳምንት ነው ደሞዙ። በቃ ተቀብለናት ምንም ወቶንም ሳምንት አታደርሰንም እና እሷን በልቼ ልኖር ነው እንደምን ላደርግበት በሳምንቱ ሁለት ሺ ብር እንዴት፣ እንዴት ሰው በዚች ይተዳደራል? በወር እኮ ስምንት ሺ ብር ማለት ነው። እና ስምንት ሺ ብር ለምን ትሆናለች? እስኪ ለምን ትሆናለች? እስኪ አሁን አንድ ወር ሙሉ በስምንት ሺህ ይኖራል? እስኪ ይኖራል ንገረኝ። ምን ወጪ አለባችሁ ይህን ያክል? እና አሁን ፍቅረኛሽ ኦልሞስት እንዳልሆነ ነው በቃ እያሰብሻለሽ አይደለም? በቂ አይደለም እያደረገልኝ ያለው ነገር በቂ ስላልሆነ በቃ በራሴ መስራት አለብኝ። ስራ የፈለግኩት ለዛ ነው። እኳ እኔ ደግሞ ሆነ ደስ ብለሽኛል። ውድጅሽ ያለው ስሎች ፍቅረኛ አለኝ ያልሽበት መኪና ይዘህ ምናምን ሳይ በቃ ደህና ነገር ይኖርሃሉ ወይም በደንብ ታበላኛለ ተጠጠኛለ ብዬ ስላሰብኩኝ ነው። እንዴ እሱ ጋራሽ ነው የሚሰራው? አንተ መኪና አለህ? የት ትገናኛላችሁ? እኔ ደግሞ በቃ ደህና ነገር የሚሰጠ ሰው ነው የምፈልገው። ማለት ምግብ እና መጠጥ ነው፣ ደና ነገር ያ ከሱ ለተለምናለ ደስ የሚል ነገር ከዛ በኋላ እኮ ነው በቃ፣ ቢሰነኝ ቢያሞግሰኝ ምን ቢለ ደስ ሊለኝ የሚችለው እንጂ እኔ በባዶ ወደብ ና ተረጭ ወረማይጥ ይቅርታ። እንግዲህ ግን በጣም ባዶ ወደብ፣ ባዶ ወደብ ነው ያርሽኝ ነውና፣ እሺ፣ ቴካው ያረኩትን ምግብ እንብላ። እሺ፣ መብራታችን አይቀርም። እሺ እኮ እስካሁን አንተ ምን ሆኖ ነው ግን ዝም ብለህ በባዶ ወዲህ ነው ግን ኦልሞስት ቀለል ያለ ነገር ደስ ስለሚለኝ ጨጨብሳ ነገር ነው የያዝኩት። አይደብርሽም አይደል? እሺ፣ ምንም አይደለም። የሆነ ዋናው ነገር ምግብ መሆኑ ነው አባቴ። እሺ፣ ግን እንዴት ነው አላነሳም እ ማለቴ እዚህ ለማን ነው ያዝኩት? ይችና ይችን ይዘህ ነው የምት ለምን አናት ይቻው ይህቺ እኮ በጣም ብዙ እኮ ነው ተስኖላል እንደ ይቺ። እሺ፣ ለማንኛውም ይኸው ብዬሽ። እሺ ቀስ በይ፣ እንዳይደፋ። ለምን ስብሩት ምን እንደ አረ ቀስ በይ። ጨጨብሳ እንደዚህ አይበላም። አህ እንዳያንቀሽ፣ እሺ? ቀስ በይ፣ አረ እኮ ነጭ ነው ልብስሽም እንዳይበላሽ

እንበለል ነው ማለት እየበላሽ አንዴ አይደና ነገር ስለቀብዘኝ ሆድ ያዝ የሚያደርግ ነገር ይሄ እኮ ምንም እንትን አይልም እኮ። ለምሳሌ ሆድ ያዝ የሚያደርግ ለምሳሌ፣ የሆነ ሸክላ ጥብስ ጨጨብሳናውን ሸክላ ጥብስ። አረ እንዳያምሽ ወድሽ በየሱስ አረ እንደዚህ አጎር ስም አረ ልብስሽ ላይ ተንጠባጠበሽ ነጭ እኮ ነው ያደረግሽው። በኢየሱስ እንኪ እንኪ ጥረጊ፣ እንኪ። በጣም በየ ምሴን በኢየሱስ ጠገብሽ? አይ ወጥቶን ትጋብዘኛለህ እንጂ እንትን አለቀ እኮ ጨረሽ እኮ በኢየሱስ እንዴ ሙሉ ጨጨብሳ በዚህ ይቆሙ ሶፍት እኔ ሶጣ ጥሏለሁ፣ ግን እኔ እንጃ እኔ እንደዚህ ሰው እንደዚህ አይነት ልክ ይበላል ብዬ አስቤ አላውቅ። እንዳያንቅሽሽ እስቲ ምን አላችሁ ነው ማፈፍጣ ልትሉ አንድ ግንጦም እንቱ እንዴ ሙሉ ጨጨብሳ እኮ ነው። ሙሴን ብላ እንኳን ላጉርስ እንኳን አላልሽኝ ነውኮ። በየሱስ ማለት ምን ማለት ነው እንዴ? አንዴ እኮ ነው የጠየቅሽኝ። አንዴ አይ ደሞ ለህጻ ልጅ እንትን ምን መስል አቅርበህ አሁን እቺን ምሳ ብለህ ይዘህ ማለት አንዴ ሰው የምኖረው ማለት እንዴ እንዲህ እየበላሁ እየሰራ ነው። በስመ አብ

በላው ባለለም፣ ያው ቀምሻለሁ እኮ ትንሽ እኮ ቀምሻለሁ ግን ረቡኛል። በኢየሱስ ክርስቶስ ምን እንጃ ምን ማለት እንዳለብኝ አላቅ። እሺ እኔ እጋብዝሻለሁ። በደም ባሁን ገንዘብ ስላል ነው ሌላ ቀን ጠርቼሽ ምናምን። ሌላ ቀን ሳይሆን ዛሬ ዛሬ ገብዘ ኡነት ዛሬ ገንዘብ አላስኩ። የሚቀርታው ጣም ለዛን አልቆይም። ኦልሞስት ከነጎዳ ምናምን ደሞዝም ስለማገኝ የዛኔ ጠርቼ ጋብዝሻለሁ። ደሞዝ ትቀበላለህ? አዎ በቃ የዛን ቀን አብረንና ኢትስ ኦኬ። ጋብዝሻለሁ ደግሞ። እሺ አብረን እንውላለን ግን በቃ ስራውን እንዴት ነው? አትፈልጊው? ስራ አረ ታገናኛለች ችግር የለው። ግን ከነገ ወደ አንተ ደግሞ ዙቅ ስለሚደርስ መጀመሪያ የዛን ቀን እንገናኝና አብረን እናል። ኦኬ፣ አሁን ስለበላሽ ምናምን ነው፣ ሪላክስ ነሽ። የሆነ ደስ እያለች ነው ፊትሽ። ትንሽም ቢሆን ያው ከጉረሮ ይዝቃላለችም ይሆን ይሻላል። አሁን ግን የሆነ ተወስጄ ገንዘብ ኑሮኝ ብጋብዝሽ ትበያለሽ? ግን ከዚህ በኋላ አሁን በለሽ ብለ እንደ እንደዚህ የምትለኝ መብላት። አንተ እንዴት ማጠቅም እንዲህ መብላት እኮ በቃ የሆነ ጠቅለል ጠቅለል አድርጋ ጉረስ፣ ጠቅለል ጠቅለል አድርጋ ጉረስ። አሁን እራሱ በቃ እንደዛ እንደ የበላሽው በእናትህ ባዶ ነኝ። ያን የበላሹ አታውቅም። እንደ ደሞ ለማይጠቅም ነገር እንዳለ ልብስ ይናቆሽሽ ኮ ያህ እያልኩሽ ነበር እኮ አንተ ነሃ እንደ ደሞ እዚህ ጋ በጣም ቀልሞ አላታይም። እንደ በእናትህ በኢየሱስ ስም ለሺ በቃ። ለማንኛውም ነገ ከነገ ወይ ከነገ ወዲያ ደውዬልሽ ምሳም ጋብዢሽ፣ በደንብም ስለ ስራውም ስለ እኔና ስለ አንቺ ብዙ ነገር እናውራለን። ፈቃደኛ ከሆንሽ እንደ በደስታ በጣም ደስ ይለኛል። ከነገ ወዲያ ነው ነገብቻ ነዋ። በመሀል ያለው በቃ ይሁን። አሁን እንንቀሳቀስ እንዲትና የሆነ ቦታ የሆነ ነገር ግስታለኝ። ወደ ቤት እሄዳለሁ። ምንም ብር አላስኩም፣ አላልኩሽም ገና የሆነ ነገር። እንዴት ነው ትራንስፈር ታደርግላችኋለ? ብር አላስኩም፣ ግን በእናትሽ ቅርታ። ደሞ አሁን እዚህ ጋር መነሳት አልችልም ሰው እየጠበቅኩ ስለሆነ። ኦ ደሞ ከበር እንደወጣሽም ነው ታክሲ የሆነ ነገር ኪስ ካለ ስጠይ። በቃ ችግር የለውም። እሺ፣ እኔ በእግር እሄዳለሁ። እሺ፣ የትራንስፖርት እሰጥሻለሁ። እሺ፣ ችግር የለውም። በቃ እደውልሽና እንትን ትያለሽ። ያው እሺ፣ ለትራንስፖርት ያልሽ፣ እኔ በእግር እሄዳለሁ። ችግር የለም። የሆነ ነገር ገዝቼ እየበላሁ ኩኪስ ነገር ገዝቼ ኩኪስ ይሻላል እንዴ። በየሰጠሁሽ ብር በትራንስፖርት አትሄጂም። ዝናብ ነው አየሩ እኮ። እና አየሩ አበኝ ነው። ከዚህ ገና እስከ ቤት ድረስ የሚሄደው ደግሞ አንዱን ሊጥልልኝ ይችላል መንገድ ላይ ማን ያውቃል። እሺ እሺ፣ ለማንኛውም በቃ እደውልልሻለሁ። ቤዛ ቻው፣ በቃ እሺ፣ መልካም ጊዜ። ስለ ስራው አመሰግናለሁ። ታገናኘኛለህ። እሺ በቃ እሺ፣ ለሌላ ጊዜ ደግሞ ደህና ደህና ምግብ ይዘህ ምናምን እንደውልልኝ። እሺ እንደዚህ እንዴ፣ በኢየሱስ እሺ፣ እሺ። ተመልካቾቻችን፣ እንግዲህ እኔ ምን ማለት እንዳለብኝ አላቅም። እኔ በጣም ሀፍቴ፣ በጣም እውነቱን ነው ማለት ነው። በጣም የተረዳሁት ነገር ምንድን ነው ልጅቷ ምግብ ያላት አቋም በጣም ከባድ ነው። እንዳያችሁት ነው፣ ሙሉ ጨጨብሳ ነው። ምሴ ልበላ ይዤ የመጥወትን ጨጨብሳ ራበኝ ራበኝ ብላ እሱንም በአራት በአምስት ጉሻ ነው ጠቅልላ የበላችሁ። አላቅም ብንእጃ፣ እኔ እንደዚ አይነት ሆድአም ስግብግብ አይነት ሰው በህይወቴ ዛሬ ገና ነው ያየሁት። እንገጥሞኛ ቅም ከነገ ወዲያም እንግዲህ እንዳልኩት ቃል ነገቦት ኪሴና በጣርጌ እንግዲህ ጠርቼ ጋብዤ በደንብ የሀብታሙንም ችግር እውነት ተወዷለች አትወደውን የሚለውን ነገር እስቲ ለማጣራትና ለመጠየቅ ሞክራለሁ። ግን በጣም እንደዚ አይነት ሴት እንደዚ አይነች ስርአት የሌላት አይነት ሴት አይቻላቅም። ያው በጣም ከባድ ነው። እንግዲህ ተመልካቾቻችን፣ እንግዲህ ከነገ ወዲያ ደግሞ ቅጥርዳት አውርቻት የሚፈጠረውን ነገር አብረን የምናይ ይሆናል። እውነት ተወዷለች፣ እውነት አትወደውም የሚለውን ነገር አብረን የምናረጋግጥ ይሆናል። እንግዲህ እስከዛ ድረስ አብራችሁ እንድቆዩ እየጋበዝኩኝ በሌላ አዲስ ቪዲዮ እስከምንገናኝ ሰርቆ ይኝላለሁ። መልካም ቀን።